የጌታ ሰላም ለእናንተ ይሁን። ከዚህ ቪዲዮ በፊት በሰራኋት አንዲት ቪዲዮ የአገልግሎት ስጦታዎችን ለቤተ ክርስቲያን የሚሰጡ የመንፈስ ቅዱስ ስጦታዎችን አስመልክቶ እየሰራ ነው ያለነውን አንድ ስህተት ተናግር ያለው ሊታረም ስለሚገባ መስተካከል ስላለበት እሱ ምንድን ነው? መንፈሳዊ ስጦታዎች ዘይትን በሰው ላይ አናት ላይ በማፍሰስ ሰውን ዘይት በመቀባት የሚሰጡ አይደሉም። በብሉይ ኪዳንም በአዲስ ኪዳንም አንድም ቦታ ነቢያት ዘይት ፈሶባቸው ተነስቷል፣ ዘይት ተደፍቶባቸው፣ ዘይት ተቀብተው ተነስቷል የሚል መጽሐፍ ቅዱሳዊ መሰረት መነሻ የለም። በብሉይ ኪዳን እንዲያውም ዘይት በማፍሰስ የሚቀቡት ነገስታት ብቻ እንደሆኑ እና በአዲስ ኪዳን ደግሞ አንድ ብቸኛ ዘይት በሰዎች ላይ እንዲደረግ የተፈቀደበት ጉዳይ የታመሙ ሰዎች ብቻ እንደሆኑ ተናግሬያለሁ። መጽሐፍ ቅዱስ ያላለውን አንልም። መጽሐፍ ቅዱስ ያልፈቀደውን ምንም ችግር የለውም ብለን አንጀምርም፣ ቤተ ክርስቲያን ውስጥ አናስገባም። መጽሐፍ ቅዱሳዊ ያልሆኑ ሰው ወለድ ሰው የፈጠራቸው ልምምዶችን ማቆም አለብን የሚል አንድ ሀሳብ ተናግሬያለሁ። ዛሬ ደግሞ ዛሬ ደግሞ እነዚህን ስጦታዎች በተለይም አምስቱን ሐዋርያትን፣ ነቢያትን፣ ወንጌል ሰባኪዎችን፣ እረኞችንና አስተማሪዎችን አስመልክቶ የምንሰራውን ስህተት በአጭሩ ለመናገር ይሞክራለሁ ማለት ነው። እሱ ምንድን ነው? አንዳንዶች ሐዋርያትና ነቢያት በዚህ ዘመን የሉም፣ ሐዋርያና ነቢ ለቤተ ክርስቲያን የሚያስፈልግበት ጊዜ አልፏል። በቀደመው ዘመን መሰረት ጥለዋል። መጽሐፍ ቅዱስ በሐዋርያትና በነቢያት መሰረት ላይ ታንጻችኋል ስለሚል ከዚህ በኋላ ሐዋርያትና ነቢያት አያስፈልጉም ይላሉ። ሐዋርያትና ነቢያት የሚያስፈልጉበት ጊዜ አክትሟል ይላሉ። እንደዚያ ከሆነ ነቢያት መሰረትን የጣሉት በብሉይ ኪዳን ውስጥ ነውና እነ አጋቦስ አዲስ ኪዳን ውስጥ ነቢይ ተብለው መጠራት አልነበረባቸውም ማለት ነው። እነዚያ ትንቢትን የሚናገሩ ደናግል አያስፈልጉም ነበረ ማለት ነው። እና እነዚህ የአገልግሎት ስጦታዎች ሁላቸውም ኤፌሶን አራት ላይ እንደምናነበው ቤተ ክርስቲያንን ለማነጽ፣ ቤተ ክርስቲያንን ለተጠራችለት በጎ ስራ ለማዘጋጀት፣ ቤተ ክርስቲያንን ወደ ክርስቶስ ፍጹም ሙላት አድርሶ ለማሳደግ እኩል ስለሚያስፈልጉ የተሰጡ ናቸው እንጂ መሰረት ለመጣል ብቻ አይደለም። መጽሐፍ ቅዱስ መሰረት ጣዮች ብቻ ናቸው፣ ከተመሰረተ በኋላ አያስፈልጉም አይልም አንድም ቦታ። ያኔ ነቢያት መሰረት ለመጣል አስፈልገዋል። ሐዋርያት መሰረት ለመጣል አስፈልገዋል። አሁን ደግሞ ለቤተ ክርስቲያን የሚሰጡ ሐዋርያትና ነቢያት ከዚያው መሰረት ላይ እየወሰዱ በማስተማር በማስታታጠቅ በማሰልጠን ቤተ ክርስቲያንን ለማነጽ ያንኑ የተቀመጠውን መሰረት በቤተ ክርስቲያን ውስጥ ለማደላደል ለማስረጽ እጅግ በጣም ያስፈልጋሉ ያስፈልጋሉ። ሐዋርያት የጻፉትን መጽሐፍ ለማስተማር ሌላ ሐዋርያ ያስፈልጋል። ነቢያት የተናገሩትን ትንቢት ለመተንተን ሌላ ነቢይ ያስፈልጋል ያስፈልጋል። ጌታችን ኢየሱስ ክርስቶስ በነቢያት እንደተጻፈ ብሎ ያስተምር እንደነበረ፣ በክርስቶስ እንደተነገረ በሐዋርያትና በነቢያት እንደተጻፈ ተብለው ብለው የሚያስተምሩ ነቢያትና ሐዋርያት እጅግ በጣም ለቤተ ክርስቲያን ያስፈልጋሉ። ስለዚህ መሰረት ለመጣል ብቻ የሚያስፈልጉ ነበሩ የሚለው አስተምህሮ ስተት ነው፣ መጽሐፍ ቅዱሳዊ አይደለም። ሁለተኛ እነዚህ ስጦታዎች ሐዋርያትም፣ ነቢያትም ከእረኞች ከአስተማሪዎችና ከወንጌል ሰባኪዎች ጋር በአንድ ላይ የተጠሩ ናቸው ቤተ ክርስቲያንን ወደ ክርስቶስ ፍጹም ሙላት አድርሶ ለማሳደግ ቅዱሳኒን ለበጎ ስራ ለማዘጋጀት ተብሎ በተነገረው ቦታ ሁላቸውም እኩል የተጠሩ ስለሆነ ዛሬ ቅዱሳንን ለዛ ጉዳይ ለማዘጋጀት የሚያስፈልገው እረኛ ብቻ አይደለም፣ ወንጌላዊ ብቻ አይደለም፣ ሐዋርያ ማነው፣ አስተማሪ ብቻ አይደለም። ነቢይም ሐዋርያም እኩል ያስፈልጋሉ፣ እኩል ያስፈልጋሉ። እነዚህ ዘመናቸውን ጨርሰዋል፣ እነዚህ ብቻ ያስፈልጋሉ የምንልበት ምክንያት የለም። ሁላቸውም ተነጣጥሎ ሳይቀመጥ ሁላቸውም ሐዋርያትም፣ ነቢያትም፣ ወንጌልን ሰባኪዎችን፣ እረኞችና አስተማሪዎችም ለእነዚህ ምክንያቶች የተሰጡ ስለሆኑ ለምን ምክንያቶች? የእግዚአብሔርን ልጅ በማመንና በማወቅ ወደሚገኝ አንድነት ሙሉ ሰውም ወደ መሆን የክርስቶስን ሙላቱ ወደሚሆን ወደ ሙላቱ ልክ እስክንደርስ ድረስ ቅዱሳን አገልግሎትን ለመስራትና ለክርስቶስ አካል ሕንጻ ፍጹማን ይሆኑ ዘንድ ለእነዚህ ጉዳዮች ሁላቸውም የተሰጡ ናቸው። እነዚህ ጉዳዮች ደግሞ ቀጣይ ናቸው። የአንድ ዘመን አይደሉም። ማደግ ቀጣይ ነው። ወደ ክርስቶስ ፍጹም ሙላት መድረስ ቀጣይ ነው። የእውነተኛ ደቀ መዝሙርነት ህይወት ቀጣይ ነው። ቤተ ክርስቲያን መታነጽ ቀጣይ ነው። ቤተ ክርስቲያን በምድር ላይ እስካለች ድረስ አብሯት የሚኖሩ አብሯት የሚቀጥሉ ጉዳዮች ናቸው እነዚህ ነገሮች። እነዚህ ነገሮች ካሉ ደግሞ አምስቱም ስጦታዎች የግድ አብረው ያስፈልጋሉ፣ አብረው ይዘልቃሉ ማለት ነው። ስለዚህ ሐዋርያትና ነቢያት አሁን የሉም የሚለው አያስፈልጉም፣ ዘመናቸው አልቋል፣ ለቤተ ክርስቲያን የሚሰጡበት ጊዜ አልፏል የሚለው አስተምህሮ ስህተት ነው። መጽሐፍ ቅዱሳዊ አይደለም፣ ስህተት ነው። በሌላ መንገድ ደግሞ ሐዋርያትና ነቢያት የማይደረስባቸው በጣም ሩቅ የሆኑ ነገሮች እንደሆኑ ተደርጎ ይገመትና እነዚህ ሌሎቹ ሶስቱ ነገሮች አሉ፣ ያስፈልጋሉ፣ ሰው በቀላሉ ይደርስባቸዋል። እረኛ መሆን ቅርብ ነው፣ ወንጌላዊ መሆን ቅርብ ነው፣ አስተማሪ መሆን ቅርብ ነው። እነዚህ ደግሞ ሩቅ ናቸው ተብሎ ይታሰባል። በምን ምክንያት? ያቺ መሰረት የምትለዋ ሀሳብ ስላለች ማለት ነው። መጽሐፍ ቅዱስ ግን እንደሱ አይልም። ሁላቸውም በሰው ብቃት፣ በሰው ችሎታ፣ በሰው የእድሜ ርዝመት፣ በሰው እውቀት፣ በሰው አቅም የሚኮኑና የሚደረጉ ሳይሆኑ ሁላቸውም መንፈስ ቅዱስ እንደወደደ ለሰዎች ከአማኞች መካከል ለሰዎች የሚሰጣቸው ስጦታዎች ብቻ ናቸው። ስለዚህ ሁላቸውም እኩል አስፈላጊ ናቸው። ለቤተ ክርስቲያን ይጠቅማሉ፣ ያስፈልጋሉ። እኛ አላየንም ማለት አይሰጡም ማለት አይደለም። በእኛ ዘመን አልታዩም አልተገለጡም ማለት እግዚአብሔር እነዚህን ስጦታዎች መስጠት እንደዚህ አይነት አገልጋዮችን ለቤተ ክርስቲያን ማስነሳት አቁሟል ማለት አይደለም። ስለዚህ ሽንጣችንን ገትለን የሉም፣ በፍጹም እምላለሁ፣ እገዘታለሁ ከማለታችን በፊት መጽሐፍ ቅዱስን ገልበጥ ገልበጥ አድርገን በጥልቀት ብናይና ብንመረምር ይሻላል የለም ብለን ያለ እውቀት ዝም ብለን ስንከራከር ቤተ ክርስቲያን እንዳትጠማ፣ እንዳትፈልግ በእነዚህ አገልግሎቶች የሚገኙትን በረከቶች ከማግኘት እንድትጎድል እያደረግን ስለምንሄድ ጥሩ ስላልሆነ አስበን ልናደርግ ይገባል ልል ነው። ጌታ ይባርካችሁ።